ጦርነት የሚባለው ነገር ደግሞ ወይም ደግሞ ዋር የሚባለው ነገር ለአንድ ሀገር ህልውና በጣም ትልቅ ሚና የሚጫወት ነገር፣ ምን ይላል ሰንዙ? ትክክለኛ ድል በጦርነት መካከል እውነተኛ የሆነ ድል የሚገኘው ጠላትን ምድር ላይ ሄዳችሁ ተዋግታችሁ ገላችሁ ስታሸንፏል። ትክክለኛ የጦርነት ድል የምታገኙ ጠላትን ኢንዳይሬክትሊ መታችሁ መጣል ስትችሉ። ምክንያቱም ያቃጠላችሁትን ያወደማችሁትን ከተማ መማረክና ከተማው ምንም ሳይሆን እዛው እንዳለ መማረክ፣ የተለያየ የጦር ሰራዊቶችን ግማሹን ገላችሁ ያንን ሰራዊት ማርኮ የሆነ ነገር ማድረግና ሙሉ ሰራዊትን እዛው እንዳለ ሞራሉን ሰብራችሁ ወይ የሆነ ነገር ማሰራት ወይ ያንን ሰራዊት ማሰር ፈጽሞ የተለያዩ ነገሮች ናቸው። አንድ ጸጉር፣ የወደቀን ጸጉር ማንሳት ጀግና ይባላል። ሰራዊት አያስፈላችሁም። ፀሐይና ጨረቃን አይታችሁ ፀሐይን አየሁ፣ ጨረቃን አየሁ ፀሐይ ወጥታለች ጨረቃ ወታለች ብላችሁ ስለተናገራችሁ ጥሩ የማየት ችሎታ አላችሁ ማለት አይደለም ይላል መብረቅ ስለሰማችሁ ጥሩ የመስማት ችሎታ አላችሁ ማለት አይደለም ማንም ሰው የትኛውም ሰዓት የሚያየውና የሚያረገውን ነገር ስለለያችሁ የተለያችሁ ሰዎች አትሆኑም እናንተ የተለያችሁ ሰዎች የሚያስብላችሁ ተዋክታችሁ ክብርን ተዋክታችሁ ጠቢብ ደግሞ የሚያስብላችሁ አይነት ዋሮች አሉ እነዚህ አይነት ዋሮች ምን አይነት ዋሮች ናቸው ካላችሁ ብዙ ወጪ ሳታወጡ ብዙ ሰው ሳትገሉ ብዙ ከተማ ሳታወድሙ ያላችሁን ነገር ብዙ ሳታወጡ ማሸነፍና መማረክ የምትችሉበት አቅም ጦርነት ሁለት አይነት ጦርነት ነው ያለው ከዚህ ውጭ የትም አትወጡም ዳይሬክት የሚባል ጦርነት አለ ኢንዳይሬክት የሚባል ጦርነት አለ ዳይሬክት የሚባለው ጦርነት ሄዳችሁ በአካል ሰራዊት አሰልፋችሁ ሄዳችሁ በአካል የምትፋለሙበት ነው። ኢንዳይሬክት ደግሞ የሚባለው ጦርነት ሳይኮሎጂካል ጦርነት ነው። ኢኮኖሚውን መታችሁ ሊሆን ይችላል። በአንድም በሌላ መንገድ ሰራዊቱን ብቻ ጭንቅላቱን አድቅማችሁ መማረቅ የምትችሉበትን መንገድ መፍጠር ነው። ግን ይላል ከነዚህ የሁለት ጦርነት ስትራቴጂዎች በጣም ብዙ አይነት የጦርነት ንድፍ ሀሳቦችን ማውጣት ትችላላችሁ። ሰላም እንዴት ናችሁ? ውድ የቡክ ቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይሄ ደግሞ ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። እንደተለመደው ዛሬም በአዲስ መጽሐፍ መጥቻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራም እንግዲህ እንድናየው የመረጥኩት መጽሐፍ እንግዲህ ብዙዎቻችሁ በተለያየ መንገድ ሶሻል ሚዲያም ላይ በተለይ በጣም ብዙዎቻችሁ የጠየቃችሁኝን በሳንዞ የተጻፈውን ዲ አርት ኦፍ ዋር የሚለውን መጽሐፍ ነው። እውነት ለመናገር ብዙ የትርጉም መጽሐፍ አንባቢ አይደለሁም። ግን አጋጣሚ መጽሐፍ ፈልጌ ብዙ አጣሁትና ትርጉሙን አገኘሁት። ከዛ በኋላ እንትን ያልኩት መጽሐፍ ነው እና ያው ትርጉሙም አሪፍ የሆነውን ሀሳቡን ይገልጻል። እንግዲህ ይሄ መጽሐፍ እንደምታውቁት የቻይና ታሪክ ውስጥ በጣም ትልቅ ቦታ ያለው መጽሐፍ ነው። እንዴት ነው እንደ ቅርስ ከሚያወሩት መጽሐፍ ነው። እዛም ሀገር በጣም ከሚነበቡ መጽሐፎች፣ እንዲሁም እንዴት ነው እንዲነበብ ፑሽ ከሚደረጉ መጽሐፎች አንደኛው ነው እና ምን ምን እስኪ ሀሳቦችን ያወራል የሚሉትን ሀሳቦች እናያለን። ከዛ በፊት ግን ከሰንዙ ጋር ላስተዋውቃችሁ። እንግዲህ ሰንዙ ይሄ መጽሐፍ እንግዲህ ብዙ ኮንስፒሬሲ ሀሳቦች አሉት። እንዴት ነው አንድ ሰው ጻፈው የሚል ሀሳብ የለውም። ብዙ ሰው ምክንያቱም በተለያየ ዘመን የተለያየ ኢምፕሩቭ የሆኑ ሀሳቦችን የተለያዩ ሰዎች እየጨመሩ ነው ያሉት፣ እና አንድ ሰንዙ ሳይሆን ሁለት ሶስት አራት ሰንዙ አሉ ብሎ የሚያስቡ ሰዎች አሉ። እንግዲህ አንድ ሰው አንድ ሰው ጀመረው ከዛ በኋላ እንግዲህ በብዙ መንገድ ሂዷል። እንዲሁም ከተለያዩ የሃይማኖት ፍልስፍና ይወስድ ነበር፣ ከባህል ፍልስፍና ወስዶ እንግዲህ እነዛን ነው ወደ መጽሐፍነት የቀየረው። እና የስሙም ትርጉም ትንሽ ያስታውቃል። ሰንዙ ማለት ማስተር ሰን ማለት ነው። ማስተር ሰን የፀሐይ አለቃ ብለን እንያዘው እንግዲህ በአማርኛ የፀሐይ አለቃ እንደማለት ነው ትርጉሙ። እና ሰንዙ በአምስተኛና በስድስተኛ ክፍለ ዘመን የነበረ ጀነራል ነው። ዋዛ ሚሊታሪ ስትራቴጂስት ሚሊታሪ ስትራቴጂስት ነበር፣ ጀነራል ነበር፣ እንዲሁም ፈላስፋ ነበር። እንግዲህ መጽሐፉን ከጻፈ ፈላስፋ ይሆናልና። ብዙዎች ይህ መጽሐፍ የሚሊታሪ ስትራቴጂ ነው ብሎ ያስባል፣ ወይ ደግሞ አንድ አዛዥ ወይ ደግሞ አንድ ጀነራል ምን ምን ነገሮችን ማድረግ አለበት የሚለውን ነገር የሚያሳየው ማንዋል ነው ብሎ ያስባሉ ግን ሰዎች በተለያየ ቦታውን ልክ እንደ ስትራቴጂ ለማውጣት የሚጠቀሙት መጽሐፍ ሆኖ ሄዷል። አሁን ሊደርሺፕ እና በተለይ ደግሞ ሳይኮሎጂም ላይ የራሱን አስተዋጽኦ እያሳደረ ያለ መጽሐፍ። ስለ መጽሐፉ፣ ስለ ጸሐፊ ሆናል ካልኳቸው፣ መጽሐፉ ምን ምን ነገሮችን ነው የሚያወሩ፣ መጽሐፉ ምን ይላል? ገና እንደጀመራችሁ ወደ መጽሐፉ ክፍል እንደገባችሁ፣ ጦርነት የሚባለው ነገር ደግሞ ወይም ደግሞ ዋር የሚባለው ነገር ለአንድ አገር ህልውና በጣም ትልቅ ሚና የሚጫወት ነገር ነው እና ይሄንን ጦርነት በአንድም ሆነ በሌላ መንገድ የሚመራ ሰው የሚመራ ብቻ ሳይሆን እዛ ጦርነት ውስጥ ኢንቮልቭ አድርጎ ወይ ደግሞ ተሳታፊ የሚሆን ሰው ጦርነትን በስርዓት መያዝ እንዳለበት ይናገራል ይሄንም ደግሞ በስርዓት ለመምራት እዚህ መጽሐፍ ላይ ወደ አስራ ሶስት የሚሆኑ ሀሳቦች አሉት እንዴት ነው ጦርነትን በስርዓት መምራት የሚቻለው የሚሉትን ሀሳቦች ያወራል እና እኔ የመጽሐፉን ሀሳብ እንድትረዱት ለመረዳት እንዲመቸው ወደ ሶስት ቦታ ከፍየዋል ምን ብየዋል አንደኛውን ክፍል ሬዲ ከዛ ስቴዲ ከዛ ጎ በአማርኛ ተዘጋጅ ተጠንቀቅ ሂድ እንደማለት ነው እና የመጽሐፉን ሀሳብ እንደዚህ ሶስት መንገድ ስከፋፍሉት ሞር ሴንስ የሚሰጥ ሀሳብ እየሆነ ይሄዳል። እና ከመጀመሪያው ልጀምርላችሁ ሬዲ ያልኩት ወይ ደግሞ ተዘጋጅ ወደሚባለው ነገር እንግዲህ እንደምታውቁት ሯጭ ሩጫ ከመሮጡ በፊት መጀመሪያ ይዘጋጃል፣ ባለበት ይዘጋጃል። ተጠንቀቅ ሲባል ለመሮጥ ለመንደርደር ይሆናል፣ ከዛ ሂድ ሲባል ይሮጣል። እንደዛ ሁሉ የመጀመሪያውን የመጽሐፉን ክፍል ሬዲ ብየዋለሁ። ይሄ ክፍል በዋናነት እንዴት ነው አንድ ጦረኛ ወይ ደግሞ አንድ መሪ የጦር መሪ ወደ ጦርነት ከመሄዱ በፊት ራሱ እንዴት ነው ማዘጋጀት የሚችለው የሚሉትን ሀሳቦች የሚያወራ ወይ ደግሞ ያንን ሀሳብ የሚያጠቃልል ክፍል ነው እና የመጀመሪያውን ስታዩ አንድ ጦረኛ ወይም ደግሞ አንድ ጀነራል ብዬ ለያዘው፣ እንግዲህ ከላይ ሆኖ ስለ ሊደርሺፕም የሚሆኑ ሀሳቦችን ስለሚያነሳ አንድ መሪ፣ አንድ የጦር መሪ ወደ ጦር ከመግባቱ በፊት መጀመሪያ ራሱን የሚያዘጋጀው እቅዶችን በማቀል ነው፣ ወይም ደግሞ ሌይንግ ፕላንስ የሚል ሀሳብ ያወራል። እንግዲህ ይህ አማርኛው ነው፣ በእንግሊዝኛው ሌይንግ ፕላንስ የሚል ሀሳብ ያወራል። አንድ ጀነራል ወደ ጦር ከመግባቱ በፊት መጀመሪያ ጦሩን እዚያ አይምሮ ውስጥ ጨርሶ መሄድ አለበት። ምክንያቱም ብዙ አንኤክስፔክትድ የሆኑ ነገሮች ይጠበቃሉ። እነዛን ኦቨርካም ማድረግ የሚችለው ተዘጋጅቶ በመሄድ እና እቅድ ሲያቅድ እዛ እቅድ ላይ ሬዲነኝ ወይ ሬዲነኝ አይደለም፣ እቅዴ ሙሉ በሙሉ ተሟልቷል፣ ሁሉንም ነገር ኮንሲደር አድርጓል ወይ ሁሉንም ነገር አጠቃለሁ አላጠቃለለ የሚለውን ነገር ማየት ከፈለጋችሁ በእነዚህ አምስት መመዘኛዎች ልትመዘኑ ትችላላችሁ፣ የሚል ሀሳብ ያወራል። አንድ ጦር መሪ ወይ ደግሞ የአንድ ሀገር መሪ ጦር ከመምራቱ በፊት መጀመሪያ እነዚህን አምስት ነገሮች እነዚህ አምስት ነገሮች ላይ መዘጋጀቱን እርግጠኛ መሆን አለበት ይላል። የመጀመሪያው ሞራሎ የሚል ሀሳብ ያወራል። አንድ ጦረኛ ሰራዊት ይዞ ወደ ጦር ሜዳ ከመግባቱ በፊት መጀመሪያ እሱና ሶሊደር መካከል ሶልጀሮቹ መካከል ወይም ደግሞ በእሱና በሚመራው አርበኛ መካከል መከባበር መኖሩን እርግጠኛ መሆን እንዳለበት ይናገር። እሱ እዛ ሆኖ አብዛኛውን ጊዜ ከላይ ሆኖ ነው ትዕዛዝ የሚሰጠው፣ ሄዶ አይዋጋም ግን ትእዛዝ ሲያስተላልፍ እንዴት ነው ሰራዊቶቹ ለሱ ክብር መኖሩን እርግጠኛ መኖር አለበት። እሱም ትእዛዝ ሲሰጥ ትእዛዙ በሚገባ ማለፉን እርግጠኛ መሆን እንዳለበት ይናገራል። ሞራሉ የሚለው ሀሳብ በመሪውና በተመሪው መካከል ስላለ ክብር ነው የሚያወራው። ይሄኛው ጤነኛ መሆኑን ማረጋገጥ አለበት የሚል ሀሳብ ያወራል። ሁለተኛ ደግሞ ሄቨንስ የሚል ሀሳብ ያወራል ሄቨንስ ማለት አንድ ጦረኛ ወደ ጦር ከመግባቱ በፊት በጣም ብዙ ማይቆጣጠራቸው ነገሮች አሉ። በተለይ ሄቨንስ የሚለው ሀሳብ የሚያጠቃለው የአካባቢውን ሁኔታ ወይም ደግሞ ኢንቫይሮንመንታል ሲቹዌሽን ይለዋል እንግሊዝኛው። የአካባቢውን ሁኔታ መልመዱን እርግጠኛ መሆን አለበት። የአየር ሁኔታ ይቀያየራል፣ ዝናባማ ይሆናል፣ ፀሐያማ የሚሆንበት ጊዜ አለ። እንደነዚህ አይነት ቦታዎችን አቅዷል ወይ ተዘጋጅተዋል ወይ ቦታዎቹን ያውቃችኋል? እንደዚህ አይነት ቦታ ደግሞ ከመጣ ለዛ ራሱን አዘጋጅተዋል አላዘጋጀውም የሚለውን ነገር እቅዱስ ማካተት አለመካተቱ አለማካተቱን እርግጠኛ መሆን እንዳለበት ይናገራል። ሌላኛው ኤርዝ ስትዋጉ የት ነው የምትዋጉት? ቦታ የጠላትን ድንበር ምን ያህል ነው ክሮስ የምታደረጉት? ስለ ድንበር ነው የምታወሩት? ስለ ርቀት ነው የምታወሩት? ተራራ አለ፣ ሸለቆ አለ። ይሄ መሬት ላይ ስላለ ጦርነት መሀል፣ እንዴት ነው ትልቅ ቦታ ስላለው ነገር ነው የሚያወሩት። ስትራቴጂክ ፖዚሽናችሁ የት ነው? ከምን አንጻር ነው የምትዋጉት? ጠላት የት ቦታ መሆን አለበት? እናንተ የት ሆናችሁ ነው የምትዋጉት? እርዝ የሚለው ሀሳብ ይሄን የሚወክል። አራተኛው ዲኮማንደር ይላል። ዲኮማንደር ደግሞ ማለት እውነት ነው። አንድ ሰው ምንድን ነው አንድ ጀነራል ሰራዊቱን ሲያዝ እንዴት ነው ከሱም በላይ መሪ አለ። እሱም መሪ ሆኖ ነው የሚሰራው ምን አይነት የሊደርሺፕ ስኪል አለው የሚለውን ሀሳብ የሚወክል። ይህን ሀሳብ ቀስ እያልኩ አሰፋዋለሁ። ኮማንደር የሚለው ሀሳብ መሪው እንዴት ነው ሰራዊቱን የሚመራው፣ ስለ ሊደርሺፕ ስኪል ነው የሚያወራው። የመጨረሻው አምስተኛው ደግሞ ሜተድ አንድ ዲስፕሊን የሚል ሀሳብ ያወራው። ሰንዞ ምን ይላል እዚህ ጋር ሁለት ሰራዊት አምታችሁልኝ ወይ ደግሞ ሁለት የጦር ክፍል አምጥታችሁልኝ፣ የትኛው ከሁለቱ ጦር ሜዳ ብሄድ የማሸነፍ አቅም አለው የሚለውን ነገር ብትሰጡኝ፣ አለ የተወሰነ ጊዜ ከነሱ ጋር ብሆን? የትኛው ሞር ዲሲፕሊንድ ነው፣ የትኛው ሞር ኮንሲስተንት ነው፣ ፕላስ ደግሞ የትኛው ሞር ትሬኒንግ ይወስዳል የሚለውን ነገር አይቼ እነግራችኋለሁ ይላል። ማለም መሰላችሁ ሰራዊት በየትኛው ሰዓት ይነሳል፣ በየትኛው ሰዓት ይተኛል፣ የትኛው ሰራዊት ኮንስተንት ሽልማት አለው፣ ኮንስተንትሊ ይቀጣል፣ መርሆች ላይ ተመስርቶ ቅጣትና ምንድን ነው ሽልማት ላይ ምን ይል ሰዓት ይነሳል፣ በጊዜ በየቀኑ ወይ በየሳምንቱ ምን ይል ትሬኒንጎችን ይወስዳል የሚለውን አይቼ የትኛው ሰራዊት ማሸነፍ እንደሚችል መሸነፍ ደግሞ እንደማይችል መወሰን እችላለሁ ይላል። እና አምስተኛው እቅድ ላይ መጠቃለል ያለበት ነገር ሜተድ እና ዲሲፕሊን ነው። ይሄ ደግሞ ሰራዊቶቹ መሪውም ራሱን ዲስፕሊን የሚያደርግበት መንገድ ነው። እና ለመዘጋጀት የመጀመሪያው እቅድ የሚባለው ነገር ያስፈልጋል። እነዚህ እቅዶች እነዚህን አምስት ነገሮች ማማከል አለባቸው። ግን እዛ ጋ ብቻ ያወራል። ሁለተኛው ክፍል ዌጅ ዋር የሚል ሳብ ያወራል። ዌጅ ዋር ማለት እንደምታውቁት ጦርነት በጣም ኮስቲ የሆነ ነገር ነው። በጣም ብዙ ወጪ የምታወጡበት ነገር ምን የሚል ሐሳብ ያወራል ጦርነት የሀገሪቱን 3 አራተኛ የሚሆነውን ገንዘብ ቶታሊ ያጠፋል የሚል ሐሳብ ያወራል። ኢኮኖሚውን ቶታሊ ነው ዲስራፕት የሚያደርገው ኢኮኖሚ ኢኮኖሚ ሙሉ በሙሉ ነው እንዲበላሽ የሚያደርገው። ምክንያቱም ኦልሞስት ወደ 40% የሚሆነው ወጪ ሙሉ በሙሉ የጦር ሰራዊት ላይ ይወጣል። እንግዲህ ያኔ የድሮ ዘመን የጦር ውጊያ ስለሆነ መሸፈኛ፣ ጋሻ፣ ጦር እነዛ ነገሮች ላይ ይወጣል። 40% የሚሆነው ያ ገንዘብ እዛ ላይ ወጣ ማለት ኢኮኖሚ ቶታሊ ዲስራፕት ይሆናል። ግን እሱ ብቻ አይደለም ሰራዊትን ስታሰማሩ ሰራዊትን በስርዓት መመገባችሁን እርግጠኛ መሆን አለባችሁ ይላል። ለዛ ተዘጋጅታችሁ አልተዘጋጃችሁም? የእናንተ መልስም በጣም የሚገርም ነገር ምን ያወራል የእናንተን አቅም አንዳንድ ጊዜ በተዘዋዋሪ መንገድ የምትገልጹበት ስትራቴጂ ምርኮኛን ትሪት የምታደርጉበት መንገድ ነው የሚል ሀሳብ አንድ ጠላት መርክ ማርካችሁ ማሰቃየት ምናልባት አቅማችሁ ልታሳዩ ትችላላችሁ። ግን ያንን ጦረኛ ይዛችሁ በስርዓት መንከባከብ የእናንተ ኮስት አንደኛው አካል መሆን አለበት እቅዳችሁ መካተት አለመካተት እርግጠኛ እንድትሆኑ መጽሐፉ ይናገራል። ሬዲነስ የምትለው ሀሳብ ላይ እንግዲህ ሌላኛው የሚያወራ ሀሳብ ነው። አሁን እንግዲህ ከዚህ በኋላ ያሉት ሀሳቦች ሞር ኢንትረስቲንግ እየሆኑ ይመጣሉ። ሌላኛው ሬዲነስ የምትለው ሀሳብ ስር በተለይ ሰፊ ሀሳብ ብዬ ማስበው ምን ይላል አታኪንግ ባይ ስትራቴጂም ኤንድ ታክቲካል ዲስፖዚሽን የሚል ሀሳብ ያሯል። ሁለት ምዕራፎች ናቸው አንድ ላይ አምጥቼ ልንገራችሁ። ምን ይላል ሰንዙ ትክክለኛ ድል በጦርነት መካከል እውነተኛ የሆነ ድል የሚገኘው ጠላትን ምድር ላይ ሄዳችሁ ተዋግታችሁ ገላችሁ ስታሸንፉ ትክክለኛ፣ የጦርነት ድል የምታገኙ ጠላትን ኢንዳይሬክትሊ መታችሁ መጣል ስትችሉ ነው ይላል። ምክንያቱም የተም ያቃጠላችሁትን ያወደማችሁትን ከተማ መማረክና ከተማው ምንም ሳይሆን እዛው እንዳለ መማረክ የተለያየ ነው። የጦር ሰራዊቶችን ግማሹን ገላችሁ ያንን ሰራዊት ማርኮ የሆነ ነገር ማድረግና ሙሉ ሰራዊት እዛው እንዳለ ሞራሉን ሰብራችሁ ወይ የሆነ ነገር ማሰራት ወይ ያንን ሰራዊት ማሰር ፈጽሞ የተለያዩ ነገሮች ናቸው። ድል ያለው ይላል በአካል ሄዳችሁ ስትጋጠሙ ሳይሆን ሳትጋጠሙ በፊት ሳይኮሎጂካሊ ዊን ማድረግ የምትችሉበት መንገድ ነው። ያንን ለማድረግ ታክቲካል ስትራቴጂ ያስፈልጋል። ታክቲካል ዲስፖዚሽን ያስፈልጋል። ፕላስ ደግሞ ስትራቴጂ የሚባለው ነገር ያስፈልጋል። ደስ የምትል ነገር የምስላችሁ አንድ ፀጉር የወደቀን ፀጉር ማንሳት በጣም ጀግና የሚባል ሰራዊት አያስፍላችሁ። የሆነ ፀጉር አንስታችሁ ጀግና ሰራዊት አያስፍላችሁ። ፀሐይና ጨረቃን አይታችሁ ፀሐይን አየው ጨረቃን አየው ፀሐይ ወታለች ጨረቃ ወታለች ብላችሁ ስለተናገራችሁ ጥሩ የማየት ችሎታ አላችሁ ማለት አይደለም ይላል። መብረቅ ስለሰማችሁ ጥሩ የመስማት ችሎታ አላችሁ ማለት አይደለም። በጣም ኦብቪየስ የሆነ ነገር ማንም ሰው የትኛውም ሰዓት የሚያየውና የሚያረገውን ነገር ስለለያችሁ እናንተ የተለያችሁ ሰዎች አትሆኑ። እናንተን የተለያችሁ ሰዎች የሚያስፈላችሁ ተዋግታችሁ ክብርን ተዋግታችሁ ጠቢ ደግሞ የሚያስፈላችሁ አይነት ዋሮች አሉ እንደዚህ ነዚህ አይነት ዋሮች ምን አይነት ዋሮች ናቸው ካላችሁ ብዙ ወጪ ሳታወጡ፣ ብዙ ሰው ሳትገሉ፣ ብዙ ከተማ ሳታወድሙ ፕላስ ደግሞ ብዙ ኢነርጂ ሳታወጡ ያላችሁን ነገር ብዙ ሳታወጡ ማሸነፍና መማረክ የምትችሉበት አቅም ይህንን መፍጠር ካልቻላችሁ ስለተዋጋችሁ ብቻ ማሸነፍ ምንድነው፣ ጎበዝ እንደማያስብላችሁ ይናገራል። ዋርን ማሸነፍ ከፈለጋችሁ ሄዳችሁ መጋጠም አለ እንደመጣ መላተም አለ። ዩ ሃቭ ቱ ኖው ሃው ቱ ቢልድ ስትራቴጂ። ስትራቴጂ መገንባት የቻለ ሰራዊት ዊን ማድረግ እንደሚችል ይናገራል። እንደው ሬዲነስ ላይ አንድ ሀሳብ ልጨምርላችሁ። ምን የሚል ሀሳብ ያወራል መሰላችሁ? ጦርነት ሁለት አይነት ጦርነት ያለው ከዚህ ውጭ የትም አትወጡም። ዳይሬክት የሚባል ጦርነት አለ፣ ኢንዳይሬክት የሚባል ጦርነት አለ። ዳይሬክት የሚባለው ጦርነት ሄዳችሁ በአካል ሰራዊት አሰልፋችሁ ሄዳችሁ በአካል የምትፋለሙበት ነው። ኢንዳይሬክት ደግሞ የሚባለው ጦርነት ሳይኮሎጂካል ጦርነት ነው። ኢኮኖሚውን መታችሁ ሊሆን ይችላል። በአንድም በሌላ መንገድ ሰራዊቱን ብቻ ጭንቅላቱን አድክማችሁ መማረክ የምትችሉበትን መንገድ መፍጠር ነው። ግን ይላል ከነዚህ የሁለት ጦርነት ስትራቴጂዎች በጣም ብዙ አይነት የጦርነት ንድፈ ሀሳቦችን ማውጣት ትችላላችሁ። ዳይሬክት እና ኢንዳይሬክት ነው። ግን እነዚህ ሁለቱ ተጠቅማችሁ በጣም ብዙ ስትራቴጂዎችን ማውጣት እንደምትችሉ ይናገራል። ይህን ለማስረዳት ምን አለ መሰላችሁ ለምሳሌ ሙዚቃ ላይ አምስት በጣም ሜጀር የሚባሉ ኖቶች አሉ ይላል። ይሄ ፔንታቶኒክስ ምንላቸው ማለት። ግን እነዚህን ፔንታቶኒክስ ተጠቅመን እስካሁን ድረስ በጣም ብዙ ሜሎዲዎችን እንፈጥራለን። ይቀይረውና ምን ይላል አምስት በጣም ታዋቂ የሆኑ ከለሮች አሉ፣ ወይም ብራይት የሚባሉ ከለሮች አሉ። እነዚህ ብዙ ጊዜ ብዙ ጊዜ ምናውቃቸው ነጭ የሚባለው ከለር አለ፣ ሰማያዊ፣ ቀይ፣ ቢጫ፣ ጥቁር። እነዚህ ሁለቱ ከለሮች እነዚህን አምስቱ ከለሮች ስታደባልቁ፣ ግን አንሊሚትድ የሆኑ ከለሮችን ታወጣላችሁ። አምስት ጣዕሞች አሉ ይላል። እነዚህ ጣሞች ጨዋማ ይላቸዋል፣ ይሄ ሳልቲ ምንለው ማለት። አሲዳማ አሲዲክ ምንለው ጎምዛዛ ጣፋጭ፣ መራራም ይባላሉ። እነዚህን ከለሮች እነዚህን ጣሞች ስታደባልጉ በጣም ብዙ የሆኑ ጣሞችን መፍጠር ትችላላችሁ። እንደዛ ሁሉ ጦርነት ወይ ኢንዳይሬክትሊ የምትሰራው ብቻ አይደለም፣ ወይ ዳይሬክትሊ የምትጋጠመው አይደለም። እነዚህን ሁለቱ መርጅ አድርጋችሁ ስትራቴጂ የምታወጡበት ነው። ይሄንን መጀመሪያ ቀድማችሁ ካልተዘጋጃችሁ ባትወጡም የሚመክር መጽሐፍ ነው። ምክንያቱም ጦርነት በስትራቴጂ መመራት እንዳለበት የሚያወራ መጽሐፍ ይሄ። እንግዲህ ሬዲነስ ነው፣ እናንተ ናችሁ የምትዘጋጁት። ግን እዚህ ጋር ብቻ ያቆሙ። ወደ ጦርነት ከመግባታችሁ በፊት መጀመሪያ ሁለተኛው ስቴዲየም ያልኳት ማለት ነው ሁለተኛው ክፍል ስቴዲ ደግሞ ያልኳት ክፍል ምንድነው? እናንታው የራሳችሁን ክፍል ታዘጋጃላችሁ። ሁለተኛው ግን መዘጋጀት ያለባችሁ ከጠላታችሁ ሳይድ ነው። እንደውም እንደ ቼዝ እንደ ቼዝ ማሳቡ ልትረዱ ትችላላችሁ። የፈለጋል በጣም ጎበዝ ቼዝ ሙቨር ብትሆኑ፣ የፈለጋል ጠጠሮችን ማንቀሳቀስ ብትችሉ፣ ያኛው ሳይድ የሚወስደውን አክሽን ኮንሲደር አድርጋችሁ ምን አስቦ ነው የሚለውን ነገር ማገናዘብ ካልቻላችሁ ማሸነፋችሁ ይሄኛው ሁለተኛው ሐሳብ የሚያወራው ስለዚህ ጠላት እንዴት ነው አታክ ሊያደርገኝ የሚችለው? ያንን መረዳት አለባችሁ። እንግዲህ ስቴዲ ስር በጣም ብዙ ሀሳቦች ያሳል፣ ግን ለመግቢያ የወደድኳት በጣም አይምሮ ላይ ቀረችው ሀሳብ ምን ይላል? አንድ ሰራዊት ለውጊያ ቀድሞ ከደረሰ ይላል። ለውጊያ ቀድማችሁ ከደረሳችሁ፣ ቀድማችሁ ቦታ ከያዛችሁ ለጦር ሜዳው አዲስ ናችሁ። ምን ማለት ነው? አንድ የጠላት ሰላይ መቶ ቦታችሁን ካወቀ አዲስ የሚመጣው ጦር እንደፈለገ ሊያወድማችሁ ይችላል። ጥሩ ሀሳብ ይመስላል። ከዛ ደግሞ የቀይረውና ምን ይላል ጦር ሜዳ ላይ ዘግይታችሁን ከመጣችሁ፣ እንደዛ ትሸነፋላችሁ ይላል። ለምን? ምክንያቱም ኦልሬዲ ጠላታችሁ ቀድሞ አሪፍ አሪፍ ቦታውን ይዞባችኋል። እናንተ ስትመጡ ገና ቁጭ አለን ስትሉ ቀድሞ ቢያጠቃችሁ ደክሟችኋል፣ ቶሎ ሊያጠቃችሁ ይችላል። ፓራዶክስ ነው አይደል? እርስ በእርስ መሄድ ሀሳብ አይደል? ምን ይላል? ጦር ሜዳ ላይ ድል የምታደርጉ ቀድማችሁ ስለመጣችሁ ወይ ቀድማችሁ ስላልመጣችሁ አይደል። የጦር ሜዳ ድል የሚወሰነው ጠላታችሁ እንድትሆኑ በምትፈልጉበት ቦታ ናችሁ ወይስ አይደላችሁ ከሚለው አንፃር ተነስታችሁ ጠላታችሁ ቀድማችሁ እንድትደርሱ ከፈለገ ቀድ ቀድማችሁ ከደረሰው እንጭ ከደረሳችሁ ኦልሬዲ ተሸንፋችኋል። እንድትዘገዩ ከፈለገ ከዘገያችሁለት ከዘገያችሁ ለት ኦልሬዲ ተሸንፋችኋል። ትልቁ ዓላማ ጠላት እናንተ ምን ቦታ እንድትሆኑለት ነው የሚፈልገው ያንን ኮንሲደር ማድረግ እንድትችሉ መጽሐፉ ይናገራል። በተለይ እዛ ላይ ትኩረት እንድታደርጉ ከሚያነሳቸው ሐሳቦች ማለት ስትሮንግ ፖይንትና ዊክ ፖይንት የሚል ሐሳብ ያወራል። ጠላትን ከምንድን ነው እንደ ጠላት ማሰብ ስትጀምሩ፣ ጠላት የት ቦታ መሆን እንዳለባቸው ማሰብ ስትጀምሩ፣ ጠላት ብዙ ጊዜ ሊያጠቃቸው የሚፈልገው በጠንካራ ጎኑ ነው። ኦኬ ጠላት እዚህ ጋር ጠንካራ ጎን ካለው ደካማ ጎኑ ደግሞ ምንድን ነው? ያንንም አስባችሁ ጠላቶችን አፕሮች ማድረግ እንድትችሉ ወይ ደግሞ በዛ መንገድ መንቀሳቀስ እንድትጀምሩ መጽሐፉ ይናገራል። እዚህ ቦት ስትራቴጂ ጠላት እንዴት ነው እያሰበያለሁ ጠላት በአንድ በኩል እንድትሆኑለት ከፈለገ ያ ቦታው ጠንካራ ጎኑ ናት ማለት ነው። ኦኬ ያ ቦታ ጠንካራ ጎኑ ከሆነ ሌላኛው ሳይዱ ደካማ ጎኑ ሊሆን ይችላል። ደካማ ጎና ጎኑን ወስዳችሁ በዛ በኩል አታክ ማድረግ እንድትጀምሩ መጽሐፉ ያነሳል። ሌላኛው ስቴዲ ስር እንግዲህ እዚህ ላይ ብዙ አልቆይም፣ ግን ማኑቨሪንግ እና ቫሪዬሽን ኦፍ ታክቲክ የሚል ሐሳብ ያወራል። እነዚህ ሁለቱ ሐሳቦች መረዳ ከፈለጋችሁ ሁለት መሰረታዊ ቃሎች ያዙ፣ አዳፕታቢሊቲ እና አንፕሪዲክታቢሊቲ የሚለውን ቃል ምን ይላል? እውነት ነው ማቀድ ጥሩ ነው፣ ግን እናንተ ብቻ አይደለም የምታቅዱት። እናንተ ብቻ አይደለም ጭንቅላት ያላችሁ። ያኛው ግሩፕ ጭንቅላት አለው፣ ያኛው ግሩፕ ኢንተለጀንስ አለው፣ እናንተን አታክ ማድረግ የሚችልበት። አንዳንድ ጊዜ ነገሮች ሳታስቧቸው ይቀያየራሉ። ሲቀያየሩ እኔ ያልኩት እቅድ ላይ ብቻ ብላችሁ ስቲክ የምታደርጉ ከሆነ ጠላታችሁ እናንተን ለማጥቃት አቅም ያገኛል። ነገሮች ሲቀያየሩ ቶሎ አዳፕት ማድረግ የሚችል ሲስተም እንድትፈጥሩ መጽሐፉ ይናገራል። አዳፕት ማድረግ ብቻ አይደለም፣ ቢ አንፕሬዲክተብል የሚል ሐሳብ ያወራል። ጠላታችሁ ቀጣይ የምትወስዱትን እርምጃ ከገመተ ወይ ደግሞ ካወቀ እዛ ጋር እንደተሸነፋችሁ ልትቆጥሩ ትችላላችሁ። ቢ አንፕሬዲክተብል ነገሮች ሲቀያየሩ ቶሎ አዳፕት አድርጉ። እሺ አቀዳችሁ፣ ጠላት ምን ሊያስብ እንደሚችል አወቃችሁ፣ አሁን ልናጠቃ ነው። ሶስተኛው ጎብ ይላል ወይ ደግሞ ሂድ ፊሽካል ይነፋ ይህንን ሐሳብ እንዴት ነው? በጣም ሰፊ ሐሳብ ነው። ሁሉም ውስጥ ከብቼ ባውራችሁ ለዚህኛው ብቻ ሰባት ስምንት ቪዲዮ ያስፈልገኛል። መጽሐፉ በጣም ዲቴል የሚያወራው ሐሳብ ስለሆነ ቢኮዝ ይሄኛው ታክቲካል የሆነ ምድር ላይ መውረድ የሚችል ሐሳብ ነው የሚያወራው። ግን እንደው አንዳንድ ሐሳቦችን ወስጄ ልንገራችሁ። ለምሳሌ በዚህ ሐሳብ ስር መጀመሪያ መውሰድ የምትችሉት ሐሳብ ይት ዲ አርሚ ኦን ማርች የሚለው ሐሳብ ነው። ዲ አርሚ ኦን ማርች ማለት ልትዋጉ ሰራዊታችሁን ስታሰማሩ ማድረግ ያለባችሁን አይነት ሐሳቦች ያወራል። ለምሳሌ ደስ የሚለው አንድ ሁለት ሐሳቦች ልንገራችሁ። ለምሳሌ ከሚያወራችሁ ሐሳቦች መሀል አንደኛው ወደ ጦር ሜዳ ስትሄዱ ልትዋጉ ስትሄዱ ተራራማ አካባቢ ቦታዎች ትደርሳላችሁ። ተራራማ አካባቢ ቦታዎች ስትደርሱ እንዳይደክማችሁ አቅም እንዳያጥራችሁ ያለ ሌላ አቅማችሁን ይዛችሁ ቶሎ ተራራማውን ቦታ ተሻገሩት ይላል። ተቃራኒ ሸለቋማ አካባቢ ከደረሳችሁ ግን ሸለቆ ይሸፍናቸዋል። እዛ አካባቢ ስትደርሱ ኃይላችሁን አጠራቅሙ። የምትበሉ ከሆነ የምተኙ ከሆነ አቅም የምታጠራቅሙ ከሆነ ሸለቋማ አካባቢ ላይ አቅማቸው እንድታጠራቅሙ መጽሐፉ ይናገራል። ይቀጥላል። ካምፕ ስታደርጉ ስታርፉ፣ ምንድነው ይሄ በተለይ ደግሞ ረዘም ላለ ጊዜ እረፍት የምታደርጉ ከሆነ ለጥ ካለ ሜዳ ሸለቋማም ከሆነ ሜዳ የምትሆኑ ከሆነ አሁን ቅድም ተራራማ አካባቢ ቦታ ስደርስቶ የምታልፉ የምትሻገር ከሆነ ቶሎ ለፉ። ካምፕ የምታደርጉ ከሆነ የምተኙ የምታድሩ ከሆነ ትልቅ የሆነ ተራራ ላይ ፕላስ ደግሞ ፀሐይ በደንብ ልታገኙ የምትችሉበት ተራራ ላይ ካምፕ አድርጉ ይላል። ተራራ የምታልፉ ከሆነ ቶሎ ለፉ፣ የምታርፉ ከሆነ ግን የምተኙ ጊዜ የምታሳልፉ ከሆነ ተራራማ ቦታ ጥሩ ነው። ለምን? ምክንያቱም ተራራማ ቦታ ላይ ጠላት የሚያደርገውን እያንዳንዱ ነገር ታያላችሁ። በጣም የሚገርማቸው ነገር እሱ ብቻ ሳይሆን ከዚህ ጋር ሀሳብ የሚገናኝ ማለው ሌላኛው እንደ አድቫይስ የሚያወራው ነገር ምንድን ነው? ጠላታችሁ ተራራማ አካባቢ ላይ ካለ ወይ ደግሞ ጦርነት ሄዶ ሄዶ ተራራማ አካባቢ ላይ ከሆነ ተራራማ ቦታ ላይ ጦርነት እንዳትገጥሙ ይናገር። ለምን? ምክንያቱም ተራራማ አካባቢ የምትዋጉ ከሆነ እላይ ያለው ሰውዬው አድቫንቴጅ አለው። እናንተ ከላይ ስትወጡ የምትወስዱትን እርምጃ እያዩ ደክሟችሁ ነው የምትወጡት። እናንተን ለማጥቃት ቀላል ሁኔታ እየፈጠራችሁ ተራራማ ቦታ ላይ ካምፕ አርጉ፣ ጠላት ወደ ላይ ሲወጣ ለመምታት ይመቻቸዋል። ተቃራኒ ሲሆን ተራራማ ቦታ ላይ አትዋጉ። ለምን? ጠላት አድቫንቴጅ ያገኛል። ሌላኛ ደግሞ የሚለው ሐሳብ ወንዝ አካባቢ ላይ አትዋጉ። ይሄም የሚለው ሐሳብ ያውራል። ወንዝ ከተሻገራችሁ ቶሎ ለፉ። ለምን? ለጠላት ለመደበቅ ይመቻል። እሱ ብቻ አይደለም፣ እግራችሁ፣ ሰውነታችሁ እንደፈለጋ ይንቀሳቀስ። ጠላት ግን ወንዝ ክሮስ ሲያደርግ ካያችሁ ግማሹ ጠላት እስኪወጣ ጠብቁና ይላል። ግማሹን ጠላት አታካርጉ። ያኛው አቅም እያጣ ይመጣል። ያኛው ሲወጣ ቀስ ብላችሁ ማጥቃት ትችላላችሁ። እንደዚህ አይነት ስትራቴጂክ የሆኑ ሐሳቦችን ነው የሚያወሩ። ሌላኛው ደግሞ ምን የሚያወራ ሐሳብ ምንድነው? ስለ መልክዓ ምድር ያወራል። ስድስት መልክዓ ምድር ጠቅሶ እዚ መልክዓ ምድር ላይ እንዲያርጉ፣ እዚህ መልክዓ ምድር ላይ እንዲያርጉ የሚል ሐሳብ ያወራል። እዛ ውስጥ አልገባም። መጽሐፉ እንድታነቡ ጋብዛችኋል። በጣም ሰፊ ሐሳብ ስለሆነ ግን እንዴት ነው ከዚህ ሐሳብ ሁለት እንደ ሁለት አንድ ሁለት ሐሳብ ባነሳ ደስ የሚለኝ። አታክ ባይ ፋየር የሚል ሐሳብ አለ። እንግዲህ አሁን ይሄ 12ኛ ምራፍ ነው። ከዛ 13ኛ ማለት አታክ ባይ ፋየር ማለት አሁን እንግዲህ በጣም ሚሊተሪ ተቀይሯል ብዙ ነገሮች ሄዷል። ያኔ ግን እንዴት ነው እንደ ኃይል ወይ ደግሞ እንደ መልእክት የምታዩት ማስ ዲስትራክሽን አለ አይደል? አሁን ቦምብ አውርዳችሁ ብዙ ነገሮችን በአንዴ እንደምታወድሙት የዚያን ጊዜ ትልቁ ቦምብ እሳት ነበር። እና ጠላትን አንደኛ ማስደንገጫ መንገድ ጠላትን አታክ ለማድረግ እሳት እንዴት መጠቀም እንዳለባችሁ ለማወቅ ሞክሮ የሚል ሐሳብ ያው ጠላት ተኝቶ እያለ ካምፑን አጋዩበት የሚል ሐሳብ ያው ጠላት የምትመቱ ከሆነ እንዴት ነው ጣይቱ እንዳደረገችው ማለት ነው የሚያርፍበትን ውሃ የሚጠጣበትን ቦታ ያዙ ምግብ የሚያከማችበትን ቦታ በእሳት አቃጥሉ። እነዚህ ነገሮች ጠላትን ቀስ እያለ ያደክማሉ። አሁን አቅም ሊሆን ይችላል እየሄደ እየሄደ፣ ግን አቅሙ ልታዳክሙት እንደምትችሉ ይናገራል። የመጨረሻ ዩዝ ስፓይ የሚል ሀሳብ ያወራል። ወይም ደግሞ አሁን ስፓዮኔጅ የምንለው ነገር ኢንቴሊጀንስ ማግኘት ከፈለጋችሁ ጠላት እንዴት ነው የሚያስበው የሚለውን ሀሳብ መረዳት ከፈለጋችሁ፣ ሰላዮች በጣም መሰረታዊ ነገሮች ናቸው። ሁል ጊዜ ኢንፎርሜሽን ፐርቼዝ አድርጉ። እዛኛው ሳይድ ምን እየተወራ ነው፣ እዛኛው ሳይድ ምን አዲስ ነገር አለ፣ ጠላት ምን እያሰበ ነው የሚለውን ነገር ለማወቅ እንዴት ሰላዮችን መጠቀም እንዳለባችሁ እንድትረዱ ጸሐፊው ይናገራል። እንግዲህ በጣም ብዙዎቻችሁ ደጋግማችሁ የጠየቃችሁኝን በሰንዙ የተጻፈውን ደ አርት ኦፍ ዋር የሚለውን መጽሐፍ እኔ እንዲህ አይቼዋለሁ። እንግዲህ አሁን ይሄ ሀሳብ በጣም ብዙዎች ኢቨን ለቢዝነስ ይጠቀሙታል፣ ለብዙ ነገር የሚጠቀሙት ለሊደርሺፕ፣ ለስትራቴጂ የሚጠቀሙት መጽሐፍ ነውእና አሪፍ ሀሳብ፣ አሪፍ መጽሐፍ ይመስለኛል። መጽሐፉን እንዴት አያችሁ? ስለ መጽሐፍ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች ገብታችሁ ልትጽፉልኝ ትችላላችሁ። አብራችሁኝ ስለሆናችሁ አመሰግናለሁ። ቀጣይ ሳምንት እንዲሁ በሌላ መጽሐፍ እንገናኛለን። መልካም ሳምንት።